ዮናታን፣ ደሃዎች እኮ ያንተ ባለ ውለታ ናቸው። የትኛውን ባለ ሀብት ነው ወደ እናንተ ሃይማኖት የወሰድከው? ደሃውን አደለም እንዴ? ዘይት ስኳር፣ የተለያዩ ጥቅማ ጥቅም በመስጠት እየዘፈንክ ወደ እናንተ ወስተ ስታበቃ ደሃውን ጉንዳና ችግር ከያዘ የለቅም ብለ ትሳለቅበት። አለ የትኛውን ሃይማኖት የገባው ሰው ዲን የገባው ሰው በሌላም ሃይማኖቱ የሚያቅን ሰው ባለ ሀብትን ወስታችሁ እኮ አታቁም። ዘፋኝን ጨፋሪን ኮሚዲን ተሳዳቢውን ነው እየወሰዳችሁ እንዲሳደብ እንዲዛለፍ እያደረጋችሁ ያላችሁት። እኮ በዚህ መልኩ ነው። ድሃው ለእናንተ ባለ ውለታ ነበር ብታቅ ኖሮ ማለት ነው እንድ መንግስት ሰራተኛ ጠዋት ደብተር ይዞ ከሰዓት ደሞዝ የሚሰጠው አበል የሚሰጠውን ህዝብ እኮ ነው። ድሃውን አዘጋጅታችሁ እኮ ነው እናንተ ሃይማኖት ምን ሰጣችሁ፣ የኛ ደሞዝ እየሰጣችሁ ነው በሚል ጋጋታ እኮ ነው እየነዳችሁት ያላችሁት። ሃይማኖት የተኛውን አሳማኝ የሆነ ትልቅ የሃይማኖት አባት ከየተምትታችሁ ነው እነ ሸዋፈራውን እንዳልክን እነ ዮኒ ማኛን አምትታችሁ ቀጥታ ሰባኪ አደለን። እንደ የምታደርጉት ህዝቡን ብር ነው ስለምሰጡት ነው። ችጋር ችግር፣ መቼም ምላጣስጣ ልባል የለ የተቸገረ ሁሉ እኮ ነው እናንተ እየመጣ ያለው። አመጣሃቸው፣ በኋላ ደግሞ ሰደብካቸው። እውነታው ይሄ ነው። ስልሽ ነገዘ ኢትዮጵያ